ምንም ነገር ለዘላለም አይቆይም። ምንም እንኳን ብዙ ዓመታትን ቢያስቆጥር አንበሳ ተጎሳቁሎ መሞቱ አይቀርም። ይህ የዓለም እውነታ ነው። አንበሶች በዘመናቸው ገዥ ናቸው። ሌሎች እንስሳትን ያሳድዳሉ፣ ይይዛሉ፣ ይጎትታሉ፣ ይበላሉ። ትራፊያቸውንም ለጅቦች ሳይቀር ትተውላቸው ይሄዳሉ። ነገር ግን ዕድሜ ፈጣኑ እየገሰገሰ ከች ይላል። ያረጀው አንበሳ ማደን አይችልም። መግደል አይችልም። ራሱን እንኳን መከላከል አይችልም። ከቦታ ቦታ ይዘዋወራል፣ ያገሳል። ግን ዕድል አይቅ ነውም። በጅቦች መንጋ ውስጥ ይወድቅና ከነ ህይወቱ ይበላል። ጅቦቹ እስኪሞት እንኳን አይጠብቁትም። ህይወት አጭር ናት፣ ኃያልነትም ጊዜያዊ ነው። አካላዊ ውበትም ጊዜው እጅግ አጭር ነው። በአንበሳ ማየት ይቻላል። እርጅና በተጫጫናቸው ሰዎችም ማየት ይቻላል። ማንኛውም ረጅም ዕድሜ የኖረ ሰው የደካማነትና አቅመ ቢስነት ጊዜው ላይ የሆነ ወቅት ላይ መድረሱ አይቀርም። ስለዚህም ምንም እንኳን አንበሶቹ በተፈጥሯቸው አዳኝ ስለሆኑ የህይወት መስመራቸውን መቀየር የማይችሉ ቢሆንም የሰው ልጅ ግን በተሰጠው ከፍተኛ የአስተሳሰብ ጥበብ ሁሉን ነገር መቀየርና ማስተካከል የሚችል ፍጡር ነው። እናም ትሕትናን እንላበስ። የደከሙትን፣ የታመሙትን፣ የተጠቁትን እንርዳ። ከሁሉ በላይ መርሳት የሌለብን አንድ ቀን መድረኩን ለቀን እንሄዳለን።